አሁን ደግሞ አንድ ሸበላ መጥቷል። ጀግና፣ አቤት ቁመት፣ አቤት ቁመት፣ ስፖርተኛ፣ ስፖርተኛ። አሁን ልንተዋወቅ ነው እናሱ እራሱ አሁን ልጄ ሆን የልጄ ባል ሆን የልጄ አባት ሆን የልጄ ወንድም ሆን መከታሁናት በቀታ አዝናናት ብዬሽ ነው የምንመርቀው። ሰላም ወንድማችን፣ እንደምን አለን? ሰላም፣ እንዴት ነህ? አለን፣ አለን። ሳንቶስ ወንድማችን፣ እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን አለን። እንግዲህ የሳምሪ አፍቃሪ ሆነህ በተከታታይ እያየንህ ነበር፣ እኛም በሚዲያችን ቃለመጠይቅ እያረግንልህ ነበር። መልእክቱን አድርሱልኝ ባካችሁም እያልክ የተለያዩ ፖስተሮች በተለያዩ ጊዜያቶች በራስህ ቲክቶክ ላይም ስትለቅ ነበር። ትክክል? አዎ ትክክል ነው። እንግዲህ ያው እንግዲህ አሁን ደግሞ የሳምሪ እናት የሆነችው ጂጂኪያ አንድ ቪዲዮ ሰርታ ነበር። በዛ ቪዲዮም አሁን ሳምሪ የሚጠብቃት ረዘም ያለ ጥሩ ሰው የሚመስል ግለሰብ መጥቷል እያለች መልእክት እያስተላለፈች ነበር። እንደው ከዚህ ጋር ተያይዞ ሳንቶስ ወንድማችን እውነትም ተገናኙ ወይ እያልን እኛም እያሰብን ነበር። ብዙዎችን በውስጥ ሲጠይቁ ነበር። ከዚህ ጉዳይ ጋር በተያያዘ አንዳንድ ነገር ለማጣራት ነበር። አዷወሌ እንደው ካልሰማኸው የእናቷን የጂጂኪያ ንግግር ትንሽ ላ ሰማ ጊዜ ካለ ያው እንግዲህ ያው የጂጂ የሳምሪን እናት ንግግር እንደሰማ ሆኖ ተሰምተዋል ብዬ አስባለሁ። ይሰማ ነበር ይሰማል። ይሰማል። ተሰምቶኝ ነበረ። አው እና እንደው ከዚህ ጉዳይ ጋር ተያይዞ እውነት አንተ ከሳምሪ ጋር ለመገናኘት እድል አግኝተ ነበር ወይ? የፍቅር ጥያቄ ተሰማ ወይ? ሳምሪ ጋር ደረሰ ወይ? እናቱ አሰሙ ወይ? ምንድን ነው ስላለው ነገር ጠቅለል አድርገ የምትነግረን ነገር ካለ? ምንም ከሳምሪ ጋር የተገናኘሁት ነገር የለም። ያው የተለመደው ነው። እዛ ከአንድ ለአንድ አራት አምስት ቀን አልነበርኩም ኦንላይን ላይ፣ በአጠቃላይ በግል ጉዳይ ምክንያት የተወራውን ሲባል የነበረውን የሰማሁት ነገር የለም። አሁን ገና ነው አንተ እያስደመጥከኝ ያለኸው እና ምንም የሰጠች መልስም የለም። ጉዳዩም አሁን ያስደመጥከኝ ከኔ ጋር የተያያዘ አይመስለኝም፣ ምክንያቱም ይሄ ነው ያ ነው ያሉኝ አንዳች ነገር ስለሌለ ማለት ነው። ኦኬ ኦኬ እንግዲህ ያው በኮመንትም እያየንህ ነበር። በተለይ የሳምሪ ቤት ቪዲዮ ላይ ራሱ በመሄድ ጭምር የተለያዩ ማበረታቻ ቃላቶችን እየተናገር ሳምሪ ጀግና ምናምን እያልክ የተለያዩ ሀሳብ አስተያየት ስትሰጣት ነበር። እንደው ኮመንትም በማየት ሳምሪ ከዛ በኋላ ኮመንቶችም ሲደጋገሙ ያንተም ስም ለየት ከማለቱ አንጻር በተለይም ስምህን ሁሉ ሳንቶስ የሳምሪ ምርኮኛ ብለኸዋል እና እንደው ከዚህ ጉዳይ ጋር ተያይዞ ልብ ብላ አካውንትህን የመመልከት ፍቅርህን የመስማት እድል አላገኘችም? አካውንቴን በራሷ አሁን ኦፊሻል አካውንቷ ያየችው አይመስለኝም። ምንም ያየሁት ኖቲፊኬሽንም ስለሌለ ማለት ነው። በተረፈ ግን ያው ሁላችንም አንተም አንዳንዴ እንደምታየው ነው፣ ኮሜንቴን ታየዋለች ያው ላይክም ታደርግልኛለሽ ማለት ነው። በእርግጥ ላይክ ማድረገዋ በዛ ልክ የሚያጽናናኝ ወይም ደግሞ የሚያስደስተኝ አይደለም። ምክንያቱም እሷ ረንደም ሊኖ ለሁሉም ላይክ የምታደርገው ማለት ነው። ትክክል። ይሄንን ቃሏን ራሷም ከዚህ በፊት በእርግጥ ተናግረዋለች። ኮመንቶች ስድብም ይመጣል፣ ትችትም፣ ነቀፌታም፣ ደገፋም ብዙ አለ። እኔ ላይክ ላይክ እያረኩ ነው የማሳልፈው ስትል ነበር። እንደው ከዚህ ጋር ያው እንግዲህ እኛም ትንሽ ዝም ብላ አልፋ ይሆናል ብለንም እያሰብን ነበር። ራንደም ሊ አዎ፣ እሱ ነው እሱ ፓርት ነው። ትንሽ ያው ምቾት የሚነሳው በትኩረት ሰጥታ ለይታ አይነት ነገር ላይክ ብታደርገው ምናልባት ሴንስ ሰጥቷታል ያስብላል። ምናልባት እኔ የምቆምተው ነገር በልዩነት ማለት ነው አሁን የእኔም በልዩነት ማየት አለማየቷን የማውቀው ነገር የለም፣ የሚያረጋግጥልኝም ነገር ስለሌለ ይሄ ነው ያ ነው ማለት አልችልም። ለሁሉም ላይክ ስለምታደርግ ማለት ነው። አዎ እንደው ያው የአንተን የፍቅር ጥያቄ በማንሳት አሁን ድረስ የሚጠራጠሩ በተለይኛም የመጀመሪያ ሰሞን እንደ ብዙዎቹ ለመፈመስ ነው እያልን ነበር፣ እና እንደው አንተ ደግሞ የእውነት ፍቅር እንደሆነ ፍቅር ደግሞ የት መውደቂዋ እንደሚሆን እንደማይታወቅም ስትነግረን ነበር። በእርግጥም ፍቅር ሰው ወዱ አይደለም፣ ይህን ሰው ላፍቅረው ብሎ የሚያፈቅረው ሁኔታዎች ናቸው ወደዛ የሚያስኬዱት እና እንደው ከዚህ ጋር ተያይዘው እውነት ፍቅሩ አሁንም አለ አልቀነሰም ይህን ነገር አጽንተህ ትናገራለህ ብለን እናስባለን። ምን አይነት ሀሳብ አለ? ፍቅሩ አለ ብቻ ሳይሆን እንደ ሰደድ ሰዓት እየተስፋፋ ነው ማለት እችላለሁ። በቆመልኝ ወይ ስሜቱ በጠፋ የፍቅር ስሜቱ በጠፋልኝ ደስ ይለኝ ነበረ፣ ግን እንደዛ አይደለም። ፍቅር አንዴ ከያዘ መጨረሻውን እስካላወቅከው ድረስ መጨረሻውን አታውቀውም፣ መድረሻውን ማለት ነው። ትክክል። ስለዚህ ፍቅሯ እንደጨመረብኝ ነው። እንዲያውም ማለት ከዚህ ቀደምም አንስቼልህ ነበረ። አንዳንድ ጊዜ በቃ ሌሎችን ሴቶችን መመልከት የማልችልበት ሁኔታ ላይ አድርሶኛል፣ በአጠቃላይ ማለት ነው። በቃ ይሄ ፍቅር ማለት አንዳንድ ጊዜ ያው ልክፍት በለው ከእሷ ውጭ እኔ ሌላ ሴት ልትታየኝ አልቻለችም። ይሄ ደግሞ በፊትም ብዬ ያለው ለመፈመስ አይደለም፣ በቃ ከልቤ ነው። ይሄ ወይሄ የተፋቱ ሰዓት አካባቢ አይደለም። ባለፈውም እንዳልኩ የስድስት አመት የሰባት አመት የቆየ ፍቅር ነው እንጂ አሁን ላይ ትዳሯን መፋታቷ እንግዲህ ሁለቱም በተለያየ መልክ እየተመለከት ናቸው ስላለ በዛ መንገድ የመጣ ሳይሆን ከበፊትም ጀምሮ ለእሷ ጥሩ ነገር እንዳለህ ነው። እንግዲህ በዚሁም እየተናገርክ ያለው ማለት ነው። እንዳውም ተነጥቅ ያለው ነው ምልህ እኮ እጅ ስላጠረ ብቻ ዘርግቼ መድረስ ስላልቻልኩኝ፣ አቅም ስላነሰኝ ነው የተነጠቋት፣ እንጂ መጀመሪያው ማንም ሳያውቃት በፊት እኔ ነበርኩኝ እሷን ያወኳትኝም የወደድኩኝም ማለት ነው። ሚዲያዋ ኢንስታግራም ላይ በለው ዩቱብ ላይ ገና አስራ ስምንት ሀያ ፎሎወር ባልደረሰችበት ጊዜ ነበረ አይቻት። በዛው ቅጽበት ነው ደግሞ ፎሎወሮቿ ፈጥነው ያደጉት ያደገው ከዛን ባላሰብኩበት ሁኔታ ከዛኛው ግለሰብ ጋር ሆነ አገኘኋት ማለት ነው እንጂ በፊት ጀምሮ ነበረ ያው ዝም ትላለ፣ ዝምታን ትመርጣለን እና ታሪኩ ረጅም ነው። አሁን እንግዲህ ያው ሶሻል ሚዲያ ጊዜ ደግሞ እንግዲህ ሁሉን ነገር ቀለል እያደረገ መጣ ይመስላል። ያው ኮመንቱን አሁን ልብ ብላ ቴዋቴው ባይታወቅም በቀላሉ እንግዲህ አንድ ሰው የወደደውን የሚፈልገውን ሰው ኢንቦክስ የሚያደርግበት ሰዓት ነው። ነገሮች ቀለል ያሉ እየመጡ ይመስለኛል። ያው አሁን ምላሽ ባታገኝም እንግዲህ በእሷ በኩል ሌሎች ጉዳዮች ግን እንደው በቀጣይ ትሰማለህ ብለን ነው እኛም ኤክስፔክት የምናደርገው። እንደው ከዚህ ጉዳይ ጋር ጠቅለል ባለመልኩ አሁን ምን አይነት መልክት አስተላልፋለህ እስቲ ል መልክቴን ሰምተዋለች ብለህ ካላሰብክ ከሰሞኑ በተለያዩ ጉዳዮች እነዚህ ቤተሰቦች እንደ አዲስ ስማቸው እየተነሳ ስለሆነ፣ እንደው ቪዲዮን በደንብ የመውጣት እድል ስለሚኖረው እንደው እሷን የሚያውቋት ሰዎች ወይም እሷም ይህን ነገር ከተመለከተችው ምን ማለት ትፈልጋለህ? እኔ ላስተላለፍ የምፈልግ መልእክት በተለይ ለሳምሪ ምናልባት ከደረሳት ማለት ነው፣ ይህ መጀመሪያሽ ነበርኩኝ የመጀመሪያሽ አፍቃሪ ነኝ እኔ ገና ያን ያክል ሳትታወቂ በዚህ ልክ ዝነኛ ሳትሆኝ በፊት እውነተኛው ሰው እኔ ነኝ። ድጋሚ ስህተት እንዳትሰሪ ትክክለኛው ሰው እዚህ ስለሆንኩኝ ብታናግሪኝ፣ ብትፈልጊኝ ይሻላል። መልስ ብትሰጪ ነው አጭሩ። መልስ ብትሰጪኝ ደስ ይለኛል። እንግዲህ ያው በእሷ ዙሪያ ያሉ ሰዎችን የሚያውቁ ለአንተም የተለያዩ ሀሳብ አስተያየት መስጠት የሚፈልጉ ደጋግ ኢትዮጵያን፣ ኤርትራያን ካሉ በምን አይነት አካውንት ሊያገኙ ይችላሉ? በድጋሜ አካውንትን ብጠቅስልኝ። እዚህ ላይ ለጊዜው ምናልባት ያው የበፊቱ አካውንቴ እስቲ ከተመለሰልኝ በዛ በኩል ሊያገኙ ይችላሉ። እሱን ለማስመለስ እንጥን ሞክራለሁ ያው ነገ ምናምን በቃ እሱን አዲስ ለውጥ ካለ ኮሚኒኬት አድርገን በኮመንት የምናስቀምጥላችሁ ይሆናል። ዋው፣ እንደዛ ይቻላል። እሺ ወንድሜ እንግዲህ መልካም ቀና ነገር ሁሉ እንዲገጥምህ የእውነት ከልብ እመኝልሃለሁ። እሺ፣ እኔም በጣም አመሰግናለሁ። እሺ፣ ሳንቶስ ወንድሜ መልካም ምሽት ይሁንልህ። መልካም ምሽት ላንተ።